የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊና የባህል ዘርፍ ኃላፊ አቶ ታሪኮ ይቻ በመድረኩ እንዳሉት ቢሮው ባህላዊ የኪነ ጥበብ ሀብቶችን ማልማትና ማስተዋወቅ ላይ ትኩረት አድርጎ እየሰራ ነው። ክልሉ ያለውን እምቅ የተፈጥሮ ጸጋና ቱባ ማንነት ለማስተዋወቅ ልዩ ተሰጥኦ ያላቸውን ወጣቶች ለመመልመል የኢትዮጵያ ብሔራዊ ቲያትር አርባምንጭ መገኘቱን ጠቁመዋል። በክልሉ ከሚገኙ ሰላሳ ሁለት ብሔረሰቦች የተውጣጡ ተሳታፊዎች በውዝዋዜ፣ በድምፅና ትወና ዘርፍ ተወዳድረው የበለጠ የከወኑ ለ ብሔራዊ ቲያትር መመረጣቸውን አቶ ታሪኩ አውስተዋል። ከሁሉም ከሁሉም በላይ ለኢትዮጵያ ልጆቿ የኢትዮጵያን ማንነት ጠንቅቆ የሚያውቁ የአባቶቻችንን ታሪክ ተረክቦ ለዓለም ሊያስተጋቡ የሚችሉ በመጤ ባህል የማይወረሩ ለማይረባ መጤ ባህል እጃቸውን የማይሰጡ ኢትዮጵያን ሊሰብኩ የሚችል አንደበተ ርቱዕ የሆኑ ወጣቶች ያስፈልጓታል። የኢትዮጵያን ብልጽግና እውን የሚያደርጉ መንደር ላይ ሰፈር ላይ ከፍ ስንል ከቀበሌ ከወረዳ ከዞን ከክልል እስከ ፌደራል ኢትዮጵያን ሊሰብኩ ኢትዮጵያን አንድነት ሊያወጁ ወንድማማችነትና ኢታማማችነትን ሊያጋምዱ የሚችሉ እጅግ አእምሯቸው ሙጡቅ የሆነ ነገር ግን ማሰብ የሚችሉ እጅግ ታለንትድ የሆኑ ወጣቶች ለኢትዮጵያ ያስፈልጓታል። የኢትዮጵያ ብሔራዊ ቲያትር ዋና ዳይሬክተር አቶ ባረክ ታደሰ የደቡብ ኢትዮጵያ ክልል የበርካታ ቱባ ሴቶች ባለቤት መሆኑን አስረድተው አገሪቱን በዓለም መድረክ ማስተዋወቅ የሚችሉ ልዩ ባለ ተሰጥኦዎችን ተደራሽ ለማድረግ እየተሰራ መሆኑን ገልጸዋል። የኢትዮጵያ ብሔራዊ ቲያትር ለብሔራዊ ጥበብ መዳረሻ በሚል መሪ ቃል በጥናት የተረጋገጠ ብሔራዊ ቲያትር የሁሉም ኢትዮጵያን ቤት እንዲሆን ሁሉም የሚሰበሰብበት ባህሉን የሚገልጽበት እሴቱን የሚገልጽበት በሙዚቃ በውዝዋዜ በትወናና በሌሎች የኪነ ጥበብ ዘርፎች የሚገናኙበት የሚተሳሰሩበት የሚወዳጁበት ዓለም ላይ ኢትዮጵያን ከፍ የሚያደርጉበት መድረክ የሆን ዘንድ የጥበብ ቤተ መንግስት ብለን እንጠራለን እኛ ያንን እውን ለማድረግ ነው ማለት ነው በኢትዮጵያ ብሔራዊ ቲያትር የጥበባት ምዘናና ስልጠና ዋና አስተባባሪ አርቲስት ካሌብ ዋልልኝ ኢትዮጵያን ከሚያስተዋውቁ በርካታ እሴቶች መካከል የኪነ ጥበብ ዘርፍ አንዱ እንደሆነ ገልጸዋል። ይህንን እውን ለማድረግ የኢትዮጵያ ብሔራዊ ቲያትር ከፍተኛ ኃላፊነት የተጣለበት መሆኑን ጠቁመው፣ ለዚህም ከደቡብ ኢትዮጵያ ክልል የድምፅ የውዝዋዜና የትወና ባለተሰጥኦዎች መመልመላቸውን ጠቁመዋል። በዓለም መድረክ ላይ የሚቆሙ እንቁ የኢትዮጵያ ልጆችን የመፍጠር ህልም ይዘን የተነሳ ነው። ኢትዮጵያ በዛ ህይወቷ የሚወደድ የሚናፈቅ የሚከበር ነው ያላትና ለዓለም የምታስተጋባቸው ብዙ መልእክቶች አሉ። አንድነታችን፣ ውበታችንን። ይህን ደግሞ ሊናገር የሚችለው ኪነ ጥበብ፣ ስነ ጥበብ ነው። በጥበብ ዓለም ይመራል። ጥበብ የሌለው ማህበረሰብ ማህበረሰብ አይደለም። ስለዚህ ይህን ጥበብ በተለይ የኢትዮጵያ ብሔራዊ ቲያትር የኢትዮጵያን ጥበብ ለዓለም የማድረስ ኃላፊነትም ግዴታም መብትም አለው። ይህን መብቱን ተጠቅሞ ለመጀመሪያ ጊዜ በዚህ ልክ መተናልና የተወደዳችሁ እንቁ የመጀመሪያ የዚህ እድል ተሳታፊዎች ከእናንተ መካከል ተጽፈዋል ማለት ነው። የኢትዮጵያ ብሔራዊ ቲያትር በሰጠው እድል ተወዳድረው ማለፋቸውን ያረጋገጡ ባለተሰጦዎች ባገኙት እድል መደሰታቸውን ገልጸው የወከሉትን ብሔርና የደቡብ ኢትዮጵያ ክልል እምቅ ጸጋን ለማስተዋወቅ ዝግጁ መሆናቸውን አረጋግጠዋል። ደራሼ ማህበረሰብ ውስጥ ብዙ ቱባ የሆኑ ያልወጡ ባህላዊ ስራዎች አሉ። እነሱን ለማውጣት ታች አርሶ አድሮ ጋር በመውረድ ያኛውን የአርሶ አድሮን ቱባ ባህል ለማውጣት እንደነ በግሌ በሚገባ ሰራዋለሁ በሚገባ አስተዋውቃለው የምል ሀሳብ አለኝ። ያልተነገረ ያልተወራ በጣም ብዙ አለ ስለ ሀገራችን። እና በኔ በቃ በጣም ብዙ ቢወራ ደስተኛ ነኝ። ለማሳደግ በጣም ብዙ እታገላለሁ። ከኔ የሚጠበቅብኝን ከሚጠበቅብኝ በላይ ለማልፋት ዝግጁ ነኝ። የማለን ብሔረሰብ ለማስተዋወቅ ማለን ብቻ ሳይሆን ደቡብም ውስጥ ያለውን አስራ አምስቱን ብሔረሰብ ሙሉ ለማስተዋወቅ ጥረት አደርጋለሁ። ብዙ መታወቅ ያለበት የቀሩት ብዙ መስቦች አሉን።